ነገር በቃል ከልብ አውጥተህ የምትጽፈውን ጽሑፍ በወረቀት የታሰፍሩ ዋለ አደለ ከልብ ወጣ ማለት አይደለም። አየው ልዑል ክንዱን ሰደደ ነው የሚል እግዚአብሔር ክንዱን ሰደደና በቃል በወልድ እንትነት ክንዱን ሰዶ እኛን ለማዳን ከድንግል ማርያም ከስጋ ስጋ ነስቶ ከነሱ ነስቶ እኛን አዳን ነው። ከምኗ ነው የነሳው? ከስጋዋ ስጋ ነስቷል። ከነሱ አነስ በጣም ጥሩ የማርያም ስጋ የአዳም ስጋ ነው። አይደለም ያ፣ የወደቀው በኃጢአት የወደቀው ስጋ አይደለም። እሷ ግን የተለየች ናት። እግዚአብሔር አንጽቷታል ለሱ ማደሪያው ትሆን ዘንድ አንጽቷታል። ንጽህ ይላል። ስለዚህ ኃጢአት የለባትም ማለት ነው። ማርያም እሷ እሷ የለባትም። በጣም ጥሩ። ስለዚህ ያለ ክርስቶስ ስቅለት፣ ያለ ክርስቶስ ደም ከኃጢአት ንጹህ የሆነ አካል ተገኘ ማለት ነው። ክርስትና ውሃ በላው ስቅለት ያለ ክርስቶስ ደም አማኑኤል ነው አይወለደችው አማኑኤል ሊያነጻን የመጣውን ጌታ እኮ ነው። አንጽቶ አንጽቷት በሷ ያደረ እኛ ለማዳን የመጣው ጌታ በሷ አደረ። ስለሱ ሳይሆን ስለሷ ነው። እያሯኛለሁ ታትቀይር እኮ ስለሷ አይወል እኮ ያለ ኢየሱስ ክርስቶስ ደም የክርስቶስ ደም አያስፈልጋትም። እንደናንተ አይደል ለሷ ለመንጻት ንጹህ ነች ከመጀመሪያው ከሃጢያት አይደል ንጹህ ናት። እግዚአብሔር አንጽቷ አንጽቷት ነው። ክርስቶስ ደም ንጹህ የሆነ አካል አለ ማለት ነው። ስለዚህ የክርስቶስ ደም አያስፈልግም አይደለም? አያስፈልግም አይደለም? እና አያስፈልጋትም። የክርስቶስ ደም ለሁሉም ሰው አያስፈልግም ሳይሆን እሷ ያዳመርገ ያስፈልጋል ሲባል ደግሞ ያስፈልጋል። ያስፈልጋል ለማርያም ያስፈልጋል፣ ለክርስቶስ ያስፈልጋል። ለምንድን ነው ያስፈልገው? ለእሷ ለማ ይኸውልህ፣ እሷ አንጽቷት አለ። ይኸውልህ፣ ያዳም መርገም አላገኝባትም። ይሄ ሌላ ክርክር ነው። መጀመሪያ ልጇን ተቀበልና፣ ልጇን መጀመሪያ ከልጇ ጋር ነው የክርስቶስ ደም ያስፈልገው ለሃጢያተኞች እንዲነጹበት ነው አይደል? ትክክል። በጣም ጥሩ። ስለዚህ የክርስቶስ ደም ያስፈልጋታል? ያስፈልጋትም ማርያም አዎ። ቅድም ምን አልከኝ? ለኃጢአተኞች ነው የሚያስፈልገው አልክ። ስለዚህ ማርያም ኃጢአተኛ ነች ማለት ነው እኮ እኮ። ይኸውልህ ኃጢአት እየተባለ በአዳም ምክንያት ሁሉም ኃጢአተኛ ነበረ እኮ። ስለዚህ በአዳም በአዳም በአንዱ ሰው ምክንያት ኃጢአት ወደ ዓለም ወደ ዓለም ገብቶ ነበር። ምክንያት እንስሳ አይደለችም እሷን እግዚአብሔር አንጽቶ ቀድሶ ነው። ማደሪያዎቹ የተቀደሱ ናቸው ብሎ መዝሙሩ ዳዊት እንደተናገረ እሷ ማደሪያው ማደሪያው እግዚአብሔር ሉል ስለዚህ ኃጢያት የለባትም እሷን። አሁን ቆይ አሁን እሷ የለባትም ማለት ነው አይደለ? አዎ፣ ንጽህት ናት እሷ ምንም፣ ሰለሞንም ተናግሮበታል። ያስፈልገው አንድ አካል ተገኘ ማለት ነው ማርያም እሷ ኃጢአት የለባትም። የአዳም መርገም አላገኛትም ነው እንጂ የክርስቶስ ቤዛነት ለእሷ አይጠቅምም ያላት እሷም መድኃኒቴ ብለዋል። ግን እሷ አላደረባትም ነበር እንደዛ። አይደለም እንደዛ አይደለም። አሁን ወደ ሌላ እናወራ። አሁን መጀመሪያ ወደ ሌላ እናወራ። ብዙ ምስክር ነው አባቶች አባቶች አሁን ክርስትና እዚህ ጋር የሚያልቀው ወላሂ አይደለም። ይሄ ይሄ መጀመሪያ ልጅዋን ሳትቀበል ልጅዋን ሳትቀበል ወደ እሷ መሮጥ መጀመሪያ ልጅዋ የሷ ክብሯ አይደል? እስከሆነ ድረስ መጀመሪያ ክርስቶስን እኔማ ኢየሱስ ክርስቶስ ብሏል። በጣም ጥሩ። ኢየሱስ ክርስቶስ መውደድ ማለት ትእዛዙን መጠበቅ ማለት ነው አይደለ? ብሏል ተናግሯል ነው አይደለ? በጣም ጥሩ። ኢየሱስ ክርስቶስ ካዘዘው ትእዛዝ መካከል እኔን አምልኩኝ የሚል ትእዛዝ አጥሏል? አላዘዘዛም ነው እኔን አምልኩኝ የሚል አዝዟል? አዝዟል። የቱጋ አዝዟል? የቱጋ ማስረጃ? ዮሐንስ 6 47 ላይ ዮሐንስ 6 47 ላይ ኢየሱስ ክርስቶስ አምልኩኝ ብሏል አይደለ ዮሐንስ 6 አንበ በልኝ አነብላለሁ። ያ ያ አምልኩኛለ የቱ ጋር ነው? እውነት እላቸዋለሁ በእኔ የሚያምን የዘላለም ህይወት አለው። የቱ ጋር ነው? ምንድነው የሚለው? ምንድን ነው የጠየኩህ? እውነት እውነት እላችኋለሁ በእኔ የሚያምን ለዘላለም ህይወት አለው። ምን ብዬ ነው የጠየኩህ እኮ? አይሰማም? ምን ብዬ ነው የጠየኩህ? ጥያቄ እንደገና፣ አይሰማም? ምን ብዬ ነው የጠየኩህ? ድጋማ ጥያቄ እውነት እውነት አምላክ አምላክ ነኝ ያለበት አሪያልከኝ፣ አምልኩኝ ብሏል ወይ? እኔን አምልኩኝ ያለበት ኢየሱስ ክርስቶስ ጋር ነው አምልኩኝ፣ አይደለም ተገዙኝ ያለበት አለው። በእኔ የሚያምን የዘላለም ህይወት ማለት ማለት ነው። አምልኩኝ ብሏል ወይ? ነው አምልኩኝ ብሏል ወይ? ተገዙኝ ብሏል ወይ? አምልኩ የአምላክነት መስፈርቱ እኮ አምልኩኝ ማለት አይደለም እኮ። ቆይ አዳም በይ፣ የአምላክነት መስፈርቱ ሲጀመር አንተም ታውቀዋለህ። አምልኩኝ ማለትና ላክኝ ማለት አይ ያቄው ምንድነው? አምልኩኝ ወይንም ተገዙኝ ብሏል ወይ አልኩህ። ይህንን ያለበት ቦታ አለ ወይ? ሰራውን ምን አልከኝ? አዎ ብሏል አዎ አምልኩኝ እና ወይንም ተገዙኝ ያለው የቱ ጋር ነው? ብሎ አለ። አዎ አምልኩኝ፣ ተገዙኝ ያለው የቱ ጋር ነው አላለም። እዚህ አየ ነው ይኸው በእኔ የሚያምን የዘ አይልም። እሱ ጋር በእኔ የሚያምን የዘላለም ሕይወት አለው አለ እኮ እሱ ጋር። እንደዛ አይልም አምልኩኝ። በእኔ የሚያምን የዘላለም ሕይወት አለ ማለት አምልኩኝ አይደለ? አይ አይደለም፣ እንደሱ አይልም እሱ ጋር። አምልኩኝ ወይንም ተገዙኝ ያለበት ኢየሱስ ክርስቶስ የለም። ይልቁንስ ኢየሱስ ክርስቶስ ይገዛል። ለማንም ይገዛ የነበረው ኦዚያ ለአባቱ በስጋ ወራት ለአባቱ በስጋ ወራት የሰውን ስጋ እስከለበሰ ድረስ እግዚአብሔር ደግሞ ቆ መገዛት አይደለም፣ አባቱን ይታዘዘው ነበር። የመጣም የአባቱን ፍቃድ ለማድረግ ነው። የአባቱን ፍቃድ ለማድረግ እስከመጣ ድረስ ክርስቶስ የሰውን ስጋ ለብሷልና ይገዛል። አይገዛም። ኢየሱ ክርስቶስ አንተ የምትመርጠው በስጋ ወራት የተናገረችትን ይዘ ነው። አንተ ምታ ይገዛል ኢየሱስ ክርስቶስ ይገዛ ላ ይገዛል። በስጋወራት አልኮ የባሪው መልክ ይዞ መጥቷል። የባሪው መልክ ይዞ ስለመጣ እራሱን ባዶ ስላደረገ ስለዚህ ይገዛል። በስጋ ወራትም አምላኬ ብሏል። በስጋ ወራት አምላኬ ብሏል ሆኖ ሳለ አምላኬ ብሏል። ለምን የስጋ ለባሽ ሁሉ አምላክ ነኝ እላለሁ፣ እግዚአብሔር የስጋ ሁሉ ለአምላክ ለባሽ አምላክ ነኝ። ስለዚህ ኢየሱስ ክርስቶስ አምላክ አለው ማለት ነው። አምላክ እዚሁ ጋር ያለቀ ጨዋታው ክርስትናው ነው፣ አገልግሎት አምላክ አምላክ አለው አምላክ አለው። እንደ አምላክ ወዚያ የለው ራሱ ራሱ አምላክ ነው። ነገር ግን በስጋው አምላኬ ብሏል። እሺ ኢየሱስ ክርስቶስ አምላኬ የሚለው ማንን ነበር? አባቱን ስለዚህ አብ አምላክ ነው ማለት ነው ለኢየሱስ ክርስቶስ በስጋው በስጋው በስጋ የሚለው የት ጋር ነው ያገኘ? በስጋው አምላኬ ብሏል። በኢየሱስ ጋር ብሏል። ኢየሱስ ክርስቶስ የዛኔ ሲናገር ከስጋው ጋር መለኮቱ ተዋህዶት ነበር ወይንስ የዛኔ በስጋው ብቻ ነበር የነበረው? የመለኮቱን ስራማ በመጽሐፍ ቅዱስ ማየት ይቻላል። የመለኮቱን ስራ ሲናገር ጊዜ ኢየሱስ ክርስቶስ ለቅጽበት ያክል መለኮት ከስጋው ተለይቶት አያውቅም ብለህ ታምናለህ አይደለ? ወይንስ አምላክ ስል ጊዜ መለኮቱ ተለይቶት በስጋው ነበረ? ስጋውም አብሮ ነበረ አይደለ? እውነት ነው። ግን ግን ምንድን ታውቃለህ ራሱን የደካመው አንድ የስማኛ እሱ ግን እውነት ነው አልተለዩም። ግን ደግሞ ምን መሰለህ ፊልጵስዩስ ሁለት ስድስት ላይ እርሱ በእግዚአብሔር መልክ ሲኖር ሳለ አለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። በማን መልክ ሲኖር ሳለ? በእግዚአብሔር መልክ ሲኖር ሳለ። ከዛ ነገር ግን አለ የባሪውን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። ምን አለ ራሱን ባዶ አደረገ። የባሪያው መልክ ይዞ ራሱን ባዶ አደረገ። ከዛ ስምንት ላይ ምን ይላል? በመሰሉም እንደ ሰው ተገኝቶ ራሱን አዋረደ ለሞትም አለ፣ ይኸውም የመስቀል ሞት እንኳን የታዘዘ ሆነ ይላል። ስለዚህ በስጋው ሲመጣ አምላኬ ሲል ጊዜ ኢየሱስ ክርስቶስ ከስጋው ጋር አብሮት መለኮቱ ተዋህዶት ነበር ወይንስ የዛኔ መለኮቱ የለም ነበር? መልስ፣ መለኮቱ አለ። ስለዚህ መለኮቱም አብሮ ነበር ይሄን ቃል ሲናገር የነበረው ማለት ነው ስጋ ብቻ ነው። በስጋው ግን ተናግሯል። በስጋው ብቻ ካልከኝ የዛኔ መለኮቱ የለም ማለት ነው። ከስጋው ጋር አረባክተው እኔ አረ ባክ ተው አረ ባክ ተው እኔ አምላክነቱን ወይም እናንተ ኢሳ የምትሉት ማለት ነው። ኢሳ ኢየሱስ ነው ብለህ ታምናለህ ማለት ነው። ክርስቲያኑ አላምንም፣ እኔ እኔ አላምንም እናንተ ግን ስለምትሉት እኔ አላምንም። ለምን? አንድ ስላልሆነ። አሁን እናንተ ግን ነው ብላችሁ ስለምትወስዱት በዛ ማሳየት ይችላል። ያ ስታመን ጊዜ እዛ ችግር የለው መተህ ትነግረናለህ። እሺ፣ ግን ኢሳ ማለት ትርጉሙ ምንድን ነው? ግን እስኪ አንዴ አስረዳኝ። እሱ አንዴ ኢሳ ማለት ትርጉሙ ምንድን ነው? እሺ ስለዚህ ኢየሱስ ክርስቶስ አንዲትም ቦታ ተገዙኝ አላለም ማለት ነው አይደለ? ተገዙኝ፣ የአምላክ መስፈርቱ ተገዙኝ አይደለም። በእኔ የሚያምን የዘላለም ሕይወት አለ ብሏል። ልታምን ይገባል፣ የዘላለም ሕይወት ለማግኘት እኔ መንገድና እውነት ሕይወትም ነኝ ብሏል። በእሱ መንገድ ልትሄድ ያስፈልጋል። እሺ ለማንኛውም ኢየሱስ ክርስቶስ አንዲትም ቦታ ላይ እኔ ተገዙኝ አላለም። ይሄን ይመስላል፣ አንድ አካል ተገዘ። ስለ ኢየሱስ ክርስቶስ አስገድዳችሁ እየተገዛችሁት ነው። ይሄ አስገድዶ ከመድፈር አይ አዳም ጠህ እሱ ልንገርህ የአምላክነት መስፈርቱ ተገዙኝ ማለት አይደለም። ታውቀዋለህ። የአምላክነት መስፈርቱ እሱ ሳይሆን፣ ኢየሱስ ክርስቶስ ተገዙኝ ብሎ የተናገረበት ቦታ የለም። ትዕዛዝ ነው። ተገዙ ማለት አይጠበቅበትም፣ ማለት አይጠበቅበትም። አምላክነቱን አሳይቷል። አምላክነቱን ተናግሯል። እሺ ስለዚህ፣ ቀንድ ተገዙኝ ማለት አይጠበቅበትም፣ ግን ዝም ብለን እናመልከው አለን ነው አይደለ? አንተ እያልክ ያለኸው እኛ የምናመልከው አምላክ ነኝ ያለውን ሁሉ አይደለም። ቆይ ተገዙ ያለው እና አምላክ ነኝ ያለውን ሁሉ አይደለም ማለት ስለዚህ፣ ተገዙኝ ማለት የአብርሃም እና የኢየሱስን እንዴ አንድ ያደርገው ነው? የአብርሃም እና የኢየሱስን ነው? ኖ ተገዙኝ ማለት አይጠበቅበትም እኮ ሙሴ ለምን አታመልከው? ሙሴ አምላክ አይደለም። አታናተ እንዳትለኝ መቼም። እሺ ሰው ስለሆነ ነው የማናመልከው። ኦ ኢየሱስ ክርስቶስም ሰው ነው። ስለዚህ ያነሱ እንግዲህ ማለት ነው። ምን ይላል? ሰው ነው፣ እሱ ሰው ነው አይደለ ይወልደ ከሰማይ እሱ ከሰማይ እየወረደ ነው። ምንድን ነው የሚለው? ሰው ስለሆነ ነው የማናመልከው አለ። ተበላ እዚህ ጋ ኢየሱስ ክርስቶስን ሰው ነው አታምልከው፣ ማስረጃ ርስጠ ሰው መሆኑ መችካር ግን እሱ የኢየሱስ ክርስቶስ ፍጥረት ናቸው። ጭራሽ የኢየሱስ ክርስቶስ ፍጥረት ሰው ነው እያልክ ሰው ፈጣሪ ነው። ሁሴን ይሰማል። ሁሱ ናት ለአንደኛ ቆሮንቶስ 15 17፣ የፊተኛው ሰው አለ ከመሬት መሬታዊ ነው። የፊተኛው ሰው ማን ነው? አዳም። ሁለተኛው ሰው ማንነው ሰው የተባለው ክርስቶስ ነው። ምንድነው? ከሰማይ ነው ይላል ክርስቶስ ከሰማይ ነው የመጣ ለማናቸው። ምን እዝር ነው መንገድና እውነት ህይወት ወደሆነው ክርስቶስ እንድትመጣ ከጋብዛል። ሁሴን ሁሴን አለ